በፍርድ ቤት ቀጠሮ ቀን ያልተገኙ የውንብድና ወንጀል የፈጸሙ ሁለት ተከሳሾች በሌሉበት የስር ቅጣት ከተወሰነባቸው በኋላ ተይዘው ወደ ማረሚያ ቤት ተልከዋል። ረዳት ሳጅን መልካሙ ዜና ዝርዝሩን አዘጋጅቶታል። ተከሳሾቹ ወንጀሉን የፈጸሙት በየካ ክፍለ ከተማ ወረዳ 12 አሌክስ ባርና ሬስቶራንት ከሚባል አካባቢ በሌሊቱ ክፍለ ጊዜ ነው። ተከሳሾቹ ሌሊቱን እንደ መልካም አጋጣሚ በመጠቀም የግል ተበዳይ ሞተር ሳይክል አስነስቶ ሊንቀሳቀስ ሲል ከኋላ በመምጣት ቁልፉን በመንጠቅና መቀመጫውን በስለት በመውጋት ስልኩንና ገንዘብ ይዘውበት ተሰውረዋል። የግል ተበዳይ ጉዳዩን ለፖሊስ ካመለከተ በኋላ ፖሊስ ተከሳሾችን አፈላልጎ በመያዝና ምርመራ በማደራጀት በአቃቢ ሕግ ክስ ማስመስረቱን የኮተቢያ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ጸደቀ ፎቼ ገልጸዋል። ቁልፍን መልስ በሚል ወደ እነሱ ሲሮጡ ጩቤ ጎግቶ ጉዳት በማድረስ አንደኛ የሳምሰንግ ስልክ ዋጋ ግምቱ 20 ሺህ የሚሆንና በኪሱ ይዜው የነበረውን ጥሬ ገንዘብ ወደ 23 ሺህ የሚገመት ንብረቶቹን ይዞ የተሰወሩበት ሁኔታ ነው የነበረው ማለት ነው። የኮቶቤና አካባቢ ፖሊስ ምርመራ ክፍል ብርቱ በሆነ ጥራትና ክትትል ተጠርጣሪዎቹን በመያዝ ምርመራ ሲያደርግ የቆየበት ሁኔታ ነው የነበረው። ምርመራ መዝገባችንን በማጠናቀቅ ለሚመለከተው አቃቤ ሕግ ያስተላለፍንበት ሁኔታ ነበረው። ተከሳሾች ዋስትና ተፈቅዶላቸው ጉዳያቸው በውጭ ሆነው እንዲከታተሉ ቢደረግም በፍርድ ቤት ቀጠሯቸው ቀን ሳይገኙ ቀርተዋል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በሌሉበት ተከሳሽ ጸጋይ ፈይሳና ለታ አያና ጥፋተኛ መሆናቸውን በማስረጃ በማረጋገጥ እያንዳንዳቸው በሰባት ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ተከሳሾች በፖሊስ ፍለጋ ተይዘው ለማረሚያ ቤት መሰጠታቸውን ኃላፊው ኢንስፔክተር ጸደቀ ጠቅሰዋል። እነዚህ ተጠርጣሪዎች ሌሎችም በሌሉበት የተፈረዱ ተጠርጣሪዎች በእኛ አካባቢ ከፍተኛ የሆነ ወንጀል የመፈጸም አዝማሚያ ነበራቸው። በሌሉበት የተፈረዱና ወንጀል ፈጽሞ የተሰወሩ ሰዎች ተፈልጎ እንዲያዝ ከምርመራ ክፍል በሰጠነው አቅጣጫ መሰረት ክትትል ሲያደርጉ ነው የቆዩት። ከዛም በኋላ እነዚህ ተጠርጣሪዎች በየካ ክፍለ ከተማ ወረዳ 12 አካባቢ በተለምዶ ኮሌጅ ተብሎ በሚጠራበት አካባቢ ሲዝናኑ በኛ በአስገዳጅ አባላቶቻችን ቁጥጥር ስር ከኋላ በኋላ ወደ ማረሚያ የላከንበት ሁኔታ ነው ያለው ማለት ነው። በተለያዩ ወንጀሎች የተከሰሱ ግለሰቦች ፍርድ ቤት ዋስትና ሲፈቀድላቸው በቀጠሯቸው ቀን በመገኘት ጉዳያቸውን በሕግ አግባብ መጨረስ ሲገባቸው ከሕግ ለማምለጥ የሚደረግ ጥረት ተገቢ እንዳልሆነ ኃላፊው ኢንስፔክተር ጸደቀ መልእክት አስተላልፈዋል።